ሰላም ሰላም ውዴ ቻናሌ ተከታታዮች ሰላም፣ እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ በቤታችን በጣም በቀላሉ የሚሰራ የቁርስ አይነት ነው የማሳያችሁ። ሌላው መክሰስ መሆን ይችላል፣ ለልጆች ምሳ ዕቃ ማድረግ እንችላለን። ስለዚህ ይህንን የቁርስ አይነት ዛሬ አሳያችኋለሁ። እንግዲህ ቪዲዮውን ታዲያ ስትጀምሩት ሰብስክራይብ ላይ ሼር ማድረጋችሁ አይረሳ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አብራችን ቆዩ። ያስፈልገን ኦት ሚል እናረጋለን። እቃችን ላይ ኦት ሚል ኦቷን እናረጋለን። የሚያህል ኦት ካደረግን በኋላ አንድ ሶስት አራት ማንኪያ ኦት ሚል ካደረግን በኋላ ዱቄት እናረጋለን። ይህ የሚያህል ዱቄት እናረግበታለን። ስኳር እናረጋለን። ጫው እናረጋለን። እንቁላል እናደርጋለን። ፓውደር እናደርጋለን። እል ውደር አደርግን ከዛ ወተታችን እኔ ወተት እናደርጋለን። ወተት እያደረግን እና እናዋህደዋለን ማለት ነው። በሻችን ላይ ዘይት አድርገናል እንደምትመለከቱት። ከዛ በኋላ ያዘጋጀነውን ሊጥ ይው ከለበጥን የሚያምረው ነው የበሰለልን። በዚህ መልክ እናበስለዋለን ማለት ነው። እንግዲህ በስተ መጨረሻ ምግባችን እንደዚህ ይሄንን የሚመስል አድርገነዋል። ነዋል እኔ ማባያውን ካቻፕ ነው ያደረግኩት፣ እናንተ ማየኔዝ ማር፣ የፈለጋችሁትን መጠቀም ትችላላችሁ፣ ችግር የለውም። እንግዲህ ይሄንን ይመስላል። ቪዲዮን ከወደዳችሁት ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። በድጋሚ አብራችሁኝ ስለቆያችሁ ቺከ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው።